ጤና ይስጥልኝ፣ እንደምን ሰነበታችሁ። የጣና ፍርድ ፕሮግራም ተከታዮቻችን የጣና ፍርድ ፕሮግራማችን ወደ እናንተ መድረሱን ጀምሯል። በዛሬው የጣና ፍርድ ፕሮግራም ብቃት ለወጣቶች በተሰኘው ፕሮግራም መሰረት የግል ዘርፉ ከመንግስት ጋር በመተባበር በኮሌጅ ገብተው ስልጠናን ያላገኙ ላላገኙ ወጣቶች ስልጠና በመስጠት የስራ ዕድል በመፍጠር የግል ዘርፉና መንግስት በመተባበር ለወጣቶቹ ሙያዊ ብቃትን እየሰጡ የሚገኙበትን ፕሮግራም የምንዳስስ ይሆናል። ዝግጅቱን ብርቱካንታ እያዘጋጀች ወደ እናንተ አደርሳለሁ። እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። የሱዳን እዛ እኔ በሸፍነት ነበር የሄድኩት ህጋዊ በሆነ አግባብ ፓስፖርትና ቢዛ ተሰርቶልኝ በነበረው ሀገሩ ላይ በነበረው ወቅታዊ ችግር አማካኝነት የነበረን ድርጅት ተቃጥሎብን። ታታሪ ናት። ድካምን ጥረትን ወደ ገንዘብ መለወጥ ከቶ አይከብዳትም። የስራ ፍቅርን ከልጅነቷ ተቆራኝተዋለች። ሲያሻት ባደገችበት ከተማ አለፍ ሲል የትውልድ ሀገሯን እርቃ በጎረቤት ሱዳን ሀገር በምግብ አብሳይነት ህይወቷ መርታለች። ታዲያ ከብዙ የመለወጥ ህልማና ድካማ ሳትለይ ላይ ነገሮች እንዳሰበችው አልሆኑላትም። በጦርነት ምክንያት ድካማ ላይ ጠባሳ አለባት። ሆኖም ሩቅ ህልም ያላት ነጻነት አልተበገረችም። ዙሮ መግቢያዊ የሆነችው እናት ሀገር ኢትዮጵያ በመመለስ የነበራት ወኔ አንዳች ሳይቀንስ ወደ ጥረቷ ተመለሰች። ያልሞከረችው የስራ ዘርፍ የላትም። ሁሉንም መወጠን ፍሬ እንዲያፈራ መጣር መለያዋ ነው። እኔ እንትን እጅ መስጠት አልወድምና ለስድስት ወር ቦታው እስከሚፈቀድልኝ ሰው ቤት ተቀጥሬ ሰርቻለሁ። የውሸፍ ስለሆንኩኝ ዶክተሮች ቤት ምግብ አብሳይነት ሰረሁኝ። ከዛ በኋላ ልክ ቦታው ኮረና መጣና ኮረና ሲባል ሁሉም በየቤቱ ተባለ፣ መውጣት መግባት አይቻልም። ከዛ በዛ የተነሳ የነበረኝን ቀለበቴን ሽጬ ምናምን ስራ ጀመርኩ ማለት ነው ና 3000 ብር ነው። ቀለበት ሸጥኩት ፋክቱር ስለሌለው እዛ በላይ ነበረ፣ ግን ፋክቱር ውጄ ላይ ስላልነበረ ወርቅ ቤቶች የሰጡኝ ግን 3000 ብር ከዛ በላይ አንገዛሽም። ሸጥኩኝና ስራ ጀመርኩኝ። ያው የጀመርኩት ስራ መጀመሪያ ሻይ ቡና ነው። ከዛ ያው እያየሁ አካባቢው ላይ ያለው የሚፈልገውን እያየሁ ደግሞ ደረቅ እንጀራ እዚያው አካባቢ ጤፍ ነጋዴዎች ምናምን ስላሉ ደረቅ እንጀራ ማስረከብ ጀመርኩኝ። የዱቤ ጤፍ እየወሰድኩ ከነሱ መቆብ እየጣልኩኝ አብሬ ከጤፍ ነጋዴዎች ጋር ደረቅ እንጀራ እየሰራው ባለውበት ወቅት የሆነ ጊዜ ደግሞ እዚህ የሰሜኑ ጦርነት ሰዓት አመድ በር ልዩ ኃይሉ ሰለጥን ነበርና ለእነሱ ደግሞ እንጀራ ተጫርተን አሸንፈን ማቅረብ ጀመርን እና እየጋገርን ባለንበት የስራ ወከባ ነበር የኤሌክትሪክ አደጋ ያደረሰብኝ እዚህ ጋር የምታዩት ምልክት እና በዛ ተጎዳሁኝና ከተወሰነ ወራት በኋላ ይህን ስራ መቀየር አለብኝ ብዬ ምግብም አለ ምግብ ምሰራለሁ። ጁስም ሰራ ነበረ። ብዙ ነገር እነዚህ ቦምቦሊኖ መጠባበስ ምናምን ሁሉንም ነገር ሰራ ነበር። ከዛ ያ ሰርቪስ በጣም አድካሚ ነው። ምንም ውጤታማ ትርፋማ በሆነ ግን አድካሚ ነው እና ቆብጥል ነበረ። ቆብ እየጣልኩ ሁለት ሺህ ብር ያው መቶ አስር ሺ ብር ደረሰኝ ማለት ነው በአንድ አመት ከሶስት ወር ነው የሚጣለው ለኔ በስድስተኛው ወር እጠወጣልኝ ማለት ነው። ነጻነት ሙያዋን ታከብራለች። በልፋቷም ከራሷ አልፎ ለሌሎች የዕለት ጉርስ ደራሽ ናት። ዛሬ ላይ ሀያ አምስት ሰዎችን የስራ ዕድል የሰጠ የሽመና ሙያ ዘርፍ ላይ ለበርካቶች የሙያ ናት ሆናለች። ከዚህ ባለፈ ብቃት ለወጣቶች በአማራ ክልል በወጣቶች የሙያና የህይወት ልምድ ክህሎት ለሚያደርገው ስልጠና የበኩሏን ኃላፊነት በመውሰድ ወጣቶችን እያፈራች ትገኛለች። ብቃት ለወጣቶች በኮሌጆች መማር ላልቻሉ ወጣቶች መንግስት ከስራና ስልጠና ኮሌጆች በተጨማሪ የግል የሙያ ዘርፎች ላይ በትብብር በመስራት ስራ አጥ ወጣቶችን ከመቅረፍ ባለፈ የግል ዘርፉ ከመንግስት ጋር እንዲሰራ የሚያስተሳስር ነው። በዚህም እንደ ነጻነት ሁሉ ሌሎች የግል ተቋማቸውን ለመንግስትና ለስራ አጥ ወጣቶች በራቸውን ክፍት በማድረግ ትልቅ ድርሻቸውን እየተወጡ ይገኛሉ። 1782 ወጣቶችን የምናሰልጥ ነው ከአሰለጥን በኋላ ድርጅቶቹ በኢንተርቪው ይለያሉ። 1307 ወጣቶችን ከ1307 ወጣቶቹ በቋሚነት በእነዚያው በድርጅቶች እንዲቀየሩ ነው እንዲቀጠሩ ነው የሚደረገው። ስድስት ወር ልምድ ያደርጋሉ። የዲጂታላይዜሽን ስራ ይወስዳሉ። የስራ ፈላጊ ስልጠና ያቻላቻው ውይይት በየወሩ ያደርጋሉ። ይሄን ከጨረሱ በኋላ መጨረሻ ላይ ዘጠኝ ወር ሲሞላቸው ድርጅቶች ወደ በቋሚነት ይቀጥሯቸዋል። አሰልጣኝ ድርጅቶች ይቀጥሯቸዋል። አሁንም እስካሁን ባለን ተሞክሮ ሰልጥ ነው ራሳቸውን ችለው የወጡ ልጆችም አሉ፣ ብቃት ያላቸው። አሁን እነሱ ሌላ ሰው መቅጠር የጀመሩ ልጆች ማፍራት ይችላል። በጣም ትልቅ ፕሮግራም ነው፣ ትልቅ ወጣቶቹን የስራ ጥነት የሚቀጥሉ ቋሚም ስለሆነ ደግሞ ዘላቂነት ያለው ስራ እድል ይፈጥር ያለው እንትን ነው። እኔ ስልጠና የሰለጠንኩትኝ እንደዚህ የንግድ ክህሎት ስልጠና ነው። እና ዶት የሚባል ድርጅት ነበር። ከአረብ ሀገር ተመላሽ ሴቶችን እየመለመለ እኔንም መለመሉኝ ና እዛ ደረቅ እንጀራ ላይ ሂሳቡን ስሰራ እኔ በምጋግረው ና አንደኛ ጤፍ ነበር ቁጥር አንድ ጤፍ ነው የማቀርበው ና ሂሳቡ ጤፉ በስንት እንደሚገባ የሰራተኛ ደግሞ የእርጅና ተቀናሽ፣ የስልክ ወጪ፣ ትራንስፖርት እሱ እሱ ሲቀንስ የእኔ እንጀራ የምሸጥበት በዛን ሰዓት ስምንት ብር ነው። ግን ሂሳቡ ሲሰራ ትክክለኛውን ቢዝነስ ፕላን ነበር እኔ የሰራሁት በስነስርዓት በአስር ብር መሸጥ ነበረብኝ። እና ሀሳቡ የመጣ ከዛ የተነሳ ነው ስራውን ሽፍት ማድረግ እንዳለብኝ ያመንኩት ማለት ነው። እና ዶት ነው ያሰለጠነኝ። በዶት ሰልጥኛለሁ። አጋሬ ሴቶችና ህጻናትም እንደዚያ የንግድ ክህሎት ስልጠና ሰልጥኛ ሰርተፊኬት ወስጃለሁ። በነጋዴ ሴቶችም እንደዚህ ብሉናይል ኮሌጅ ላይ እንደዛው ሰልጥኜ እንደውም መጽሐፍ ሁሉ ሸልሞኛል። ብሉናይል ኮሌጅ እኔም ኮሌጁን ስመሰርተው የተሸለምኩት ከአንድ ዶክተር የተሸለምኩት መጽሐፍ ነው ብሎ የሆነ መጽሐፍ ሸልሞኛል። አብሮ የሰለጠኑ ሰዎች ከ150 ሰው ማን ይሸለም ሲሉ ነጻነት ይሸለማሉ። እሱን ተሸልሜ ሰርተፊኬቱን በእጅ አለ ማለት ነው። መጀመሪያ ላይ ልጅ ወልጄ አራስ ነበርኩ ቤት ላይ እና ምንም ነገር አልሰራም ነበረ እና በዚህ እድል ምክንያት ነው ይህ ሁሉ ደረጃ የደረስኩት። ያው ለልጅ ልጅ ላላቸውም ነው ቅድሚያ እድል የሰጠ የነበረው። ያን አግኝቼ ነው እዚህ ደረጃ የደረስኩት። ፍላጎትም ስለነበረ ብቃት ለወጣቶች መጀመሪያ ስልጠና እድሉን አልተሰጠኝም ነበረ። እና ከዛ በኋላ ግን ሰልጥነው የሚቀጥራቸው ሲያጡ እኔ ቀጠርኳቸው በኃላፊነት ማለት ነው። አሁን ብቁ ባለሙያ ሁነው ራሳቸውን ችለው የሚሰሩም አሉ። እንደገና ሌላ ቦታ አሁን ከኔ ጋር በስራ ባለመግባባት ተለያይተ ሌላ ቦታ የሚሰሩ አሉ። ግን ደፍሬ የቀጠርኳቸውና ደሞዝ እንዲያገኙ መጀመሪያ መንገድ እንኳቸው እኔ ነኝ። ያለ ምንም ርሲት ማንኛውም ሳይሆን የሆነ የሆነ ነገር ይደረግላታል፣ ከመንግስት ጋር ኮንዲሽን ይፈጥራል ሰው። እኔ ግን ዝም ብዬ ቀጠርኳቸው እና ልጆቹ የምንነበረ መሰለሽ። ያን ጊዜ በጣም ጦርነቱ የዚህ የአማራ ክልል ላይ የነበረው አስቸጋሪ ሁኔታ ነበር ና ብዙ ወጣት እየተቸገረ የነበረበት ሰዓት ነው። ብዙ ድርጅቶች እየተዘጉ ነበር ና ሰው በጣም ተቸግሮ የነበረበት አጋጣሚ ነው ና አራት ልጆቹን ተቀብዬ አሁን ላይ ብቁ ባለሙያ ሁነው ግን በስራ ባለሙያ መግባባት ተለያይተ ሌላ ቦታ እየሰሩ ይገኛሉ ማለት ነው። ወደ ሰማኒያ ስምንት ልጆችን በማሰልጠን ና ወደ ስራ በማስገባት ነው ና ይህንን እውቅና ያገኘሁት ይህ በዚህ ፕሮጀክት ነው እንጂ ሌሎች ፕሮጀክቶች አሉ ተመሳሳይ የስራ እድል ፈጠራ ጋር እየሰሩ ያሉ እነሱ ከኛ ጋር ቀጥታ ይገናኛሉ። እኛም የስራ እድል ፈጠራን በመፍጠር በኩል ምንም ማንደራደርበት ነው፣ ስራ እንሰራለን፣ የስራ እድል እንፈጥራለን። ያው ብዙ ደግሞ ወጣቶች ላይ ትኩረት ስናደርግ ተጠቃሚ እኛም እንሆናለን፣ ልጆቹ ብቻ ሳይሆን የስራ እድል ማግኘት ተጠቃሚ የሚሆኑት እኛም የሰለጠነ የሰው ኃይል እጥረታችንን እንፈታበታለን። ያንን እንደዚህ አይነት ፕሮጀክቶችንና ያው ስራ እድል ፈጠራው ላይ ያለው ሁኔታ ይሄ ነው። አመራሩ በመስራቱ ባለሙያው በመስራቱ መምህራኖች በመስራታቸውና ትስስር የሚፈጠርላቸው ካምፓኒዎችና ድርጅቶች ደግሞ የእኛ ልጆች ናቸው ብለው ልጆችን በአግባቡ በማሰልጠን ኋላም በመቅጠር የሰሩ ስራ ስለሆነ እንደ ትልቅ እርሾ የሚወሰድ ነው። ስለዚህ እዚህ ላይ መሳተፍ፣ እዚህ ላይ አስተዋጽኦ ማበርከት ዜጋን ስራ ማሳዝ ዜጋን ዳቦ ማብላት ስለሆነ ትልቅ ስራ ነው ማለት እፈልጋለሁኝ። በሁለተኛ ደረጃ እዚህ ላይ ብቃት ዛሬ ለነገ ይላል። በዓለም ላይ የስራ አጥ አይነቶች ዋና የሚባሉት ሶስት ናቸው። አንደኛው ስትራክቸራል አንፕሎይመንት ወይም መዋቅራዊ ስራ አጥነት አይነት የሚባለው ነው። ፍራክሽናል ስራጥነት አንኤምፕሎይመንት ይባላል። ሲዝናል ስራጥነት ይባላል። ዋናው ግን ትልቁ ስራጥነት አይነት ስትራክቸራል አንኤምፕሎይመንት የሚባለው ወይም መዋቅራዊ ይሆን ይሄ ስራጥነት አይነት የሚፈጠርበት ዋነኛ ምክንያት ሪዝኑ ዲማንድ ኤንድ ሳፕላይ ሳይገጣጠሙ ሲቀሩ ለማንኛውም ሰው እንዳልኩሽ የብድር አክሰስ ሊመቻችላቸው ይችላል፣ የመስሪያ ቦታ ሊመቻችላቸው ይችላል። የተለየ እንትን አይደረግም፣ ግን ለልጆቹ ብቻ ለሚሰለጡ ልጆች የሻይ ይከፈላል። ከዛ ውጭ ግን እነሱ ሁሉ ወጪ፣ ለምሳሌ አንድ ካፌ የሚያሰለጥን ሰው ወይም ሪስቶራንት ያለው ሰው ያቺ ልጅ እስከምትለብ ድረስ ወጪውን እሱ ነው የሚችለው። ሽንኩርት ሊያስፈልገው ይችላል፣ ዘይት ሊያስፈልገው ይችላል፣ ሌታባ ትችላለች። ሁሉም ወጪ ራሱ ነው። ከእኛ ምንም አይነት ለስልጠና የሚሆን ወጪ ከመንግስት አይሰጣቸውም። ልጆቹ ሲመለመሉ የጥራት ችግር ስለሚያጋጥም ስነ ምግባር ችግር ያጋጥማል። ደግሞ ስለ ምግባር ያለው ሰው ከመጣ አብዛኛውን ይረብሻል። ነገር ግን በጥራት ከተመለመለ ያው እንዳልኩሽ ከ18 ዓመት እስከ 25 ዓመት ያላቸው ናቸው ምንም ስራ የሌላቸው ስለሚል በዛ ልክ በጥራት ለመመልመል እድሜያቸው ወጣቶች ስለሆኑ በወጣት ደረጃ የሚባሉ ስለሆኑ እነሱን መጀመሪያ ምክር ያው የኮሌጁ የ12 ቀን ስልጠና ነው፣ ይሄን እንዲያስተካክሉ። በዋናነት ግን ደግሞ አንዳንዱ የያዘው ባህርይ ስላለ በዛ የማይቀይ ይላል። በሂደት ደግሞ እኛ እያየን እያየን እየቀነስ እንሄዳለን። ሁሉም አይዘልቅም። አሁን ባለው ትሬንዳችን በአንደኛው ዙር አምስት ሰው አልቀጠለም። በሁለተኛው ዙር ደግሞ ሶስቱ አቋርጧል። አሁን ሶስተኛው ዙር ስንጀምር ደግሞ ይህን ለመቀነስ እንሞክራለን። ለወጣቶች በባህር በባህርዳር ከተማ ለሶስተኛ ጊዜ ከአምራችና ከግል ዘርፉ ጋር በመተባበር በየዙሩ ለወጣቶች የሰጡትን ስልጠና በማመስገን በቀጣይም ፍላጎት ያላቸውን ወጣቶች በመለየትና በመመልመል ለአሰልጣኞቹ ለመስጠት ዝግጅቱን ጨርሷል። የየግል ዘርፎችም የሰልጣኞቹን ፍላጎት ባከበረ የሙያ ክህሎት ለመስጠት በጎ ፈቃዳቸውን እያሳዩ ይገኛሉ። ይህ ቅብብሎች ነው ለመንግስት ብቻ የማይተው የዜግነት ኃላፊነት የሚታይበት ይሄ ብቃት ለወጣቶች የሚባል ፕሮግራም ነው። በዓለም ባንክ የሚደገፍ የምግብ ዋስትና ሴፍትኔት ውስጥ አንዱ ፓርት ነው። ይሄ አና አላማው በትምህርት ዝቅ ያሉ ከስሮታ ክፍል በታች ድሮፓውት ያደረጉ በኢንዱስትሪዎችና በተለያየ መግባት መቀጠር የማይችሉ ተወዳድሮ ማለፍ የማይችሉ ሰዎችን እና ደግሞ በአብዛኛው 60ና 70 ፐርሰንት ሴቶችን ታሳቢ ያደረገ እና እነዚህ ልጆች መልምሎ በድርጅቶች ልምምድ እንዲያደረጉ የማድረግና ልምድ ካደረጉ በኋላ ወደ ቋሚነት እንዲቀጠሩ የማድረግ ስራ ነው። ዛሬ እያደረግን ያለነው ፕሮግራም እንደምታዩት ወደ 43 የሚሆኑ ድርጅቶች ተጠርተው ወጣቶችን የሚያለማምዱ ከእነሱ ጋር ምክክር እያደረግን ነው። ሶስተኛ ዙር ስለሆነ አሁን፣ ሁለተኛውን ዙር፣ አንደኛውን ዙር በብቃት አጠናቀናል። በሀገር አቀፍ ደረጃም ተወዳደርን፣ የዋንጫ ተሸላሚዎች እንደ ባህር ዳር ከተማ። አሁን ደግሞ ሶስተኛውን ዙር ለማየት ወጣቶችን መዝግበን ለይተን መልመለን ጨርሰናል። አሁን ድርጅቶቹ ተመልምለው ድርጅቶቹ ጋር በቀጣይ ሊያጋጥሙ የሚችሉ ችግሮችና እንዴት መሄድ እንዳለባቸው ልጆቹ እንዴት መቀበል እንዳለባቸው በኢንተርቪው ተቀብለው ስለሚያሰለጥኑ ነው። እሱ ላይ ለመግባባት ነው ዛሬ የተጠራው። ዋና ዓላማው ድርጅቶቹ ጋር ተማምኖ ልጆቹን ተቀብለው በብቃት እንዲያሰለጥኑ ለማድረግ ነው። የእኛ ጠቀሜታ እዚህ በዚህ ሰዓት ያለው ደሞዝ መንግስት ነው የችሎት የሚላቸው፣ ግን ጎን ለጎን ደግሞ እኛ የምንሰጣቸው የትራንስፖርት የምንሰጣቸው ነገር አለ። አሁን ከልጆቹ የምንጠቀመው እኛ ጉልበታቸው አለ። በተመሳሳይ እየለመዱ ሲመጡ እየለመዱ ሲመጡ ሙያቸውን እንት እናደርጋለን። መጠበቅ የሚገባን ከነሱ ልክ እንደ ቋሚ ሰራተኞቻችን አድርገን ጠብቀን በስነ ስርዓት ካሰራናቸው ሰፊ ጉልበት ለእነሱ ማግኘት እንችላለን ማለት ነው። አሁን ብቃት ለወጣቶች በአሁኑ ዙር አራት ሰው እንዲይዝ ያው ተመድቧል። ያው እስካሁን አልመጡም። ግን አራት ሰዎች በምን አይነት መንገዱ ነው ማሰለጥናቸው? እኔ ማኔጀር ቀጥሬ በስነ ስርዓት እውነተኛ የሆነና የስራ ፍላጎት መጀመሪያም ስመርጥ ው መርጣን እንደምንወስድ እነሱ አድቫይስ አርገውና ሶስታቸውም ፍላጎት ያላቸውና የመለወጥ ኃይል ያላቸው ልጆች ነው የሚመርጠው። ግን ለእነሱ ምን አይነት ዋጋ አትከፍያለሽ ካልሽ ለአንድ ወርና ለሁለት ወር ማኔጀር ቀጥሬ ማኔጀር ዋጋው አይታወቅም። ከአስር ሺህ ያሽ ሊሆን ይችላል። ይሄው እንደ ሙያቸው መጠን ነው። እንደዛ አድርጌ ለማሰልጠን አራት ልጆቹን መንግስት ጋር ውሎ ሰጫለሁ ማለት ነው። ወንዱ የራስ ተነሳሽነት ያስፈልጋል። ስራ ለመስራት ፍላጎት ሊኖረን ይገባል። ሁሉ ከእኔ መጀመሪያም ላይ ፍላጎት ነበረኝ፣ ይሄን እድል ስላገኘው ደግሞ የበለጠ ተነሳስቼ እንድሰራ አድርጎኛል። ራሳችንን ማሳመን ደግሞ ስራ ስታከብሩ ነው የሚያከብርሽ። እንደፈለግሽ ጥለሽ የምትወጪ ከሆነ ከዛ ደረጃ መድረስ አንችልም፣ እና ያን ስራ ክብረን፣ በሰዓታችን ተገንተን መስራት ነው። ስለዚህ እኛ የምንፈልገው አሁን በዚህ ወቅት የምንፈልገው ይሄን ይሄን ይሄን አይነት ነው፣ ሆቴልና ቱሪዝም ላይ ነው፣ ማኒፋክቸሪንግ ላይ ነው አግሪካልቸር ላይ ነው የተለያየ ነው የምንፈልገው ብለው ጭምር ነው ያ በመሆኑ በእኛ ሀገር ላይ ብዙ የምናሰለጥነው ሰውና የምናስመርቀው ሰውና ኢኮኖሚው የሚፈልገው ሰው ሳይጠጣም የቆየበት ሁኔታ አለ ይህንን ለመፍታት ይሄ የብቃት ለወጣት አንድ መድሃኒት ነው አንድ መድሃኒት ነው ለምን ብትሉ የተመረቁትንም ሆበለ በሉት ያልተመረቁትን ልጅ እሪቱል በማድረግ ወደ ካምፓኒው እንዲሄዱ እና ካምፓኒዎች ደግሞ የሚፈልጉት ሰው ጭምር ዲማንድ በማድረግ በመንግስትና በካምፓኒ መካከል ፐብሊክ ፕራይቬት ፓርትነርሽፕ የሚባለውን ጭምር በማገናኘት ፈታኝ ነገር አለው ወይም ደግሞ ጥሩ ነገር አለው ተብሎ ስለሚታሰብ አንድ ትልቅ ሚና ያለው ይሄ ብቃት ለወጣቶች። ይህ ስልጠና ከሌሎች የስልጠና ዘርፎች የሚለየው በኮሌጆች የንድፈ ሐሳብና የተግባር ስልጠና ባለፈ በተጨባጭ የሚሰራ በየጊዜው የሚገኝ ልምድን በለውጥ ማሳረፍ ነው። የሙያ ኮሌጆች የሚሰጡት የተግባር ስልጠና ቢሆንም በስራው ላይ እንዳሉ ተቋማት ሰፊ ልምድ፣ ሰፊ ጊዜና የተለያየ ሰዎችን ክህሎት ማግኘት ልዩ ያደርገዋል። ባለሀብቱ በስልጠና እንዲሳተፍ ይፈልጋል። ይሄ ኮኦፕሬቲቭ ትሬኒንግ ባለው ኮሌጅ ላይ በአብዛኛው ቴዎሪ ታረግ ና የተግባር ስልጠና ወደ ኢንዳስትሪዎች ላይ ፋብሪካዎች ላይ ቢሆን ይመረጣል። አሁን ያንን ነው ኤክሰርሳይዝ እያደረግን ያለን እየተለማመርን ያለን እሱን ነው ድርጅቱ ራሱ እንዲያሰለጥንኛ። የአስራ ሁለት ቀን ስልጠና ብቻ ነው የምንሰጣቸው ላይፍ ስኪላቸውን እንዴት አድርገው የስነ ምግባር አጠቃላይ እንዴት እንደሚለማመዱ ድርጅቱ ጋር እንዴት መቆየት እንዳለባቸው በምን መንገድ መቀጠል እንዳለባቸው ሚል ነው የምናሰመጣቸው ኮሌጅ ላይ ኮሌጁ አስራ ሁለት ቀን ካሰለጠረ በኋላ ቶታሊ ለድርጅቶች ነው የሚያስረክባቸው ከዛ በኋላ ስድስት ወር ሙሉ ድርጅቶች ነው የሚያሰለጥኗቸው። በየጊዜው ስራ አስኪያጅ ቀጥሮላቸዋል፣ ይከታተሏቸዋል። ሱፐርቫይዘር አላቸው፣ አቴንዳንስ አላቸው። እነሱ አቴንዳንስ ሞልተው ሲልኩ ነው እኛ ደመወዝ ምን ከፈላቸው። ልጆቹ በየወሩ ይከፈላቸዋል። ይሻ የሚከፈላቸዋል ወደ ሁለት ሺህ ዘጠኝ መቶ ስድስት ወር በየወሩ ይከፈላቸዋል። ይሄ የሚከፈላቸው ያ ድርጅት አዎ ሰርተዋል፣ ልምምድ አድርገዋል ብሎ ሲያረጋግጥ እኛ መጥተው ክፍያ ይፈጸምላቸዋል። ልጅ ላላቸው ደግሞ ዘጠኝ መቶ አርባ አምስት ተጨማሪ ይከፈላቸዋል። ልጆች ሙያ መዛ ስለሚያስፈልጋቸው ዴይ ኬር ስለሚያስፈልግ ለዛ ተጨማሪ ይከፈላል። አሁን የድርጅቶቹ አመለካከት ማሰልጠን አለብኝ ማህበራዊ ግዴታ የሚወጣ አለብኝ ብሎ አመለካከት እየተቀየረ መጥቷል። ና ለዛ ነው እንዳልሽው ድሮ ዘው ላይ ሁሉም ነገር እዚያ ያልቅ ነበር። አሁን ደግሞ ድርጅቶች ላይ የማድረግ ስራ እየተሰራ ነው። ፕሮጀክቱም አላማው ይሄን ነው። ድርጅቶቹ ባለቤት እንዲሆኑ በቀጣይ ራሱን ችሎ ድርጅቱ ሰው እየወሰደ እያሰለጠነ መቅጠር የሚችልበትን አሰራር መዘርጋት ነው መጨረሻው ግቡ። በነገራችን ላይ አሁን ዜጋ የመንግስት ኃላፊነት ብቻ አይደለም። እንደ እኔ አመለካከት ህዝብ በራሱ መንግስት ነው። ሲቀጥል ሳሰለጥን የማሰለጥናቸው የገንዘው ወንድምና እህቶቼን ነው በሶስተኛ ደረጃ ለኛ ደግሞ ጉዳቶች አይደለም፣ ጥቅምም አለው። ይሄ የባለሙያ እጥረትን ይቀንሳል ብዬ አምናለሁ። በስነ ስርዓት ከሰለጠኑ የባለሙያ እጥረትን ለመቅረፍ ይጠቅማል። ከዛ ባለፈ ደግሞ ዜጎች ራሳቸውን በኢኮኖሚ እንዲችሉ ወይም ደግሞ ስራ እንዲያገኙ ማድረግ፣ ይሄ ከህሊናም ከእግዚአብሔርም ከሰውም ዘንድ በጎ የሚባል ስለሆነ ይሄ ምርጫ አይሰጠውም። ተመንም የለውም ዋጋው ገንዘብ ቆጥረሽ ከምታገኙ በላይ የአእምሮ ረፍት ታገኛለሽ፣ ህሊና ርካታለሽ፣ እና ትልቅ ነገር ነው ብዬ አምናለሁ። ገበያው ላይ ያለ በርካታ ስራ አጥ ወጣቶች አሉ። እነዚህ በርካታ ስራ አጥ ወጣቶች ደግሞ በመንግስት ብቻ በመንግስት ቅጥር ብቻ እየተፈጸመ የስራ እድል መፍጠር አይቻልም። ስለዚህ የግሉ ዘርፍ የራሱን አስተዋጽኦ እያደረገ በተለይ እነዚህ ልጆች ከ12ኛ ክፍል በታች ሆነው ስለሆነና በርካቶች ደግሞ ሴት ስለሆኑ መንግስትን ብቻ መጠበቅ ስለሌለብን እኛ የግሉ በኢንቨስትመንት የተሰማራን አካላት እነዚህ ልጆች እያሰለጠንን ከገበያው ላይ ያለውን የተወሰነ የስራ አጥ ቁጥሩም እየቀነስን ስራ እየመፍጠርና ዳቦ እንዲያገኙ የማድረግ ኃላፊነት አለብን እንደ ዜጋም እንደ ሀገርም ኃላፊነት ስላለብን የግድ ይህን ነገር የራሳቸውን እንደ ባለቤት ተሰምቶን ስራውን መስራት እንዳለብን ነው። ሁሌ መንግስት ላይ መንጠልጠል ተገቢነት ስለሌለ ማንኛውም ተቋም ማንኛውም ድርጅት ለዜጎች ቅድሚያ መስጠት እንዳለበት አምናለሁ። ድርጅቱን በማይጎዳ መልኩ ለምን ደግሞ ዜጎችንም ለመጥቀም ሲባል ድርጅት አደጋ ላይ ከወደቀ የሀገር ሕልውና ስለሚወድቅ እሱንም በጥንቃቄ ድርጅቱን በማይጎዳ መልኩ ሰው እንዳቅሙ የድርሻውን ማለት ነው። በቃ ማንም ለማንም ብሎ አይደለም የሚችለውን ማንኛውንም ነገር ማድረግ መልካም ነው ብዬ አምናለሁ። እኔ አብሬ ያለሁ አይ ቲንክ በአማራ ክልል ባህር ዳር ጎንደርና ኮንጎልቻ በኦሮሚያ ክልልም በተመሳሳይ ሶስት ወይም አካባቢ ከተሞች ላይ ሌሎች ላይ የአማራ ክልል ያለበት ሁኔታ ይታወቃል። ወጣ ገባ የሚል ለስራ የማይመች ሁኔታ ባለበት ውስጥ ሆናችሁ በሚገርም ሁኔታ በፌዴራል ደረጃ የተዘጋጀውን ብቃት ለወጣቶች ፕሮግራም በማሸነፍ ባህርዳር ከተማ ነው የወሰደው ዋንጫው። የግል የሙያ ዘርፎች እንደ ሀገር የስራ አጥ ቁጥሮችን ለመቀነስና ሀገራዊ ኃላፊነትን ለመወጣት እየሰሩ ይገኛሉ። በዚህም ለዜጎችና ለሀገር ከሚሰጡት ሙያዊ ድጋፍ በተጨማሪ በገበያው ላይ ብቁና የሰለጠነ ባለሙያ ለማግኘት ያስችላል ከዚህ ባሻገር በገበያው ላይ እየታየ ያለውን ሙያዊ ብቃት የተረጋገጠ ባለሙያ እጥረት ለመቅረፍም ያስችላል በአንደኛው ዙር ወደ 160 አካባቢ ነበሩ ሁለተኛው ዙር ወደ 272 ናቸው አሁን ሶስተኛው ዙር ላይ ደግሞ የድርጅቶች አመለካከት እየተቀየረ መጀመሪያ እንደ ዳ ነበር የሚቆጥሩት ልጆቹ ነዛ የሚሄዱባቸው ትክክል እንዳልሆነ ያዩ ነበር አሁን ደግሞ በመግባባት በየ ጊዜ ስና አሁን ሶስተኛው ዙር ላይ 43 ድርጅት አሁን እንደምታዩ ጥያቄ ያነሱ ያንሰናል 12 ሰው ብሰጡን ያንሰናል አትቀንሱብን ብዙ ወጣቶች ስጡን መቀበል እንፈልጋለን እና ልጆቹን ማሰልጠን እንፈልጋለን። በተለይ ደግሞ ስነምግባር ያላቸው የተሻሉ ልጆች መሆኑ ጥሩ ነው። አንዳንዶቹ ስነምግባር የሌላቸው ልጆች ከዛ ከሄዱ በኋላ ድርጅቱን የሚረብሹብናልና የተሻለ ሰው ካመጣችሁ በብዛት ማሰልጠን ማላመድና እንደገና ደግሞ በቋሚ እንቀጥላለን እያሉ ነው የሚያነሱት። ከብቃት ለወጣቶች በተጨማሪ የፖሊቴክኒክ ኮሌጆችን ሊደርሺፕ እንዲጠናከር በማድረግ ፖሊቴክኒክ ኮሌጆች ዓለም አቀፍ ስታንዳርድ እንዲያሟሉ ለማድረግ የሚሰሩ ናቸው። በዚህ አጋጣሚ ሞራል ስጡኝ። እና ይሄ አንድ ትልቅ ወደ ስታንዳርድ እንድንመጣ የሚሰራ ተቋም በመሆኑ መመስገን እፈልጋለሁ። በአጠቃላይ የስራና ስልጠና ቢሮ ከዞንና ከወረዳ ስራና ስልጠና ጽ/ቤቶች ጋር ለመነጋገር በአማራ ክልል ያሉትን መንግስታዊ ያልሆነ ድርጅቶችን ኤግዞስትብሊ በመጠቀም ስራ ለመስራት ጥረት እያደረግነው አንደኛው ይሄ ሲድ ተብሎ የሚጠራው ፕሮግራም ነው። በሲድ ፕሮግራም ብቻ አሁን ወደ 840 ሚሊዮን ብር የብድር ትስስር ለወጣቶች እያመጣን ይፋ ተደርጓል። በሌላ መንገድ ደግሞ መስመር የሚባል ፕሮጀክት አለ። መስመር ፕሮጀክት ላይ ደግሞ 2.09 ቢሊዮን ብር ለነባድ ኢንተርፕራይዞችን ለአዲስ ይፋ ተደርጓል ይፋ ተደርጓል። ስለዚህ እዚህ ያላችሁ ነበር ኢንተርፕራይዞችም አዲስ ኢንተርፕራይዝም ብልጥ ሆናችሁ እነዚህንም ትስስሮች በመጠቀም ስራ መፈጠር አለበት። አሁን በስራችን ወደ 110 ሰራተኞችን ቀጥረን እያሰራን ያለ ነው። ሳፋሪ ሞል ላይ ማለት ነው። እነዚህ ተለማማጆችን አምና አምስት ሰው ተቀብለን በቋሚነት በዚያ ውቃ የቀጠርንበት ሁኔታን ያለ አለማምን ደንበ ስድስት ወር በተመሳሳይ በዚህ ዓመት 12 ሰራተኞችን ጠይቀናል። እነዚህን እነዚህም 12 ሰራተኞች በራሳችን ወጪ በራሳችን ማቴሪያል ሙሉን ችለን አሰልጥነን ለመቅጠር ነው። እንግዲህ ዛሬ የተገኘበት አግባብ ማለት ነው። በብዛት ብዙም እንድዚህ አይነት እድል የለም። ብዙ ልጆች አያገኙ እኛ አግኝተን እዚህ ደረጃ ደርሰናል። ግን ደግሞ ብዙ በቤት ተቀምጠው ይህን እድል የማያገኘሉ በቦታ በብዙ አይነት ምክንያትና ይሄ ነገር ቢስተካከልላለ የግል ድርጅቱ አስተዋጽኦ ከፍተኛ ነው። ምንም ጥርጥር የለውም። ያው ስራ አጥነት ማለት ለአንድ ሀገር ውድቀት ወይንም ለድህነት ወይንም ለኢኮኖሚ ክራይስ ከሚያጋልጡት ውስጥ አንዱ ያው የስራ አጥነት ነው፣ ዋናው ዋናው። በቃ እና ይሄ ደግሞ የግል ድርጅቶች ደግሞ የሰራተኛ የመቅጠር አቅማቸው ከፍተኛ ነው፣ የእኛን ድርጅትን ጨምሮ ማለት ነው። ፋብሪካዎች፣ ኢንተርፕራይዝ ተደራጅተው ሸዶች ላይ እየሰሩ የሚገኙ ስራ እድል ፈጣሪ ድርጅቶች፣ ሆቴሎች እንዲሁም ሌሎች ሌሎች ዘርፎች የሰው ኃይል መቅጠር ከተቻለ የስራ አጥነትን ማጥፋት ከቻልን ድህነትን መቅረፍ ቻልን ማለት ነው። የሀገራችን ኢኮኖሚ ማስተካከል ቻልን ነው። እኔ የሚታየኝ እሱ ነው። ወደ ስራው ስገባ ያው አርባ ሺ ብር አራት ማሽኖች አዘጋጅቼ ስላቱ የማሽኑ የተገዛው ያኔ አምስት ሺ ብር ነበረ በአምስት ሺ ብር አሰራሁኝ። ከዛ ሌሎች ከማሽኑ ደግሞ ሌሎች አሉ፣ ማቴሪያል ለመስራት ወደ ስራ ለማስገባት ቀጥታ። ይሄ ባዶ ማሽን ነው፣ ግን ከማሽኑ ላይ ደግሞ አለ ዲዛይን ምና የሚደረግበት እሱሱ ነገር። አምስት ሺ ብር፣ አስር ሺ ብር፣ አርባ ሺ ብር አራት ሽመና ጀመርኩ ማለት ነው እና በጎን እንጀራውን እየጋገርኩ ውጤቱን ይዝን ስለማላውቀው ምጣድ እስከሚ፣ ግን በሶስት ምጣድ እንጀራ ጋገራለሁ፣ አቀልምላቸዋሉ ለሸማኔዎች። እንደዛ እያልኩ ውጤታማ መሆኑን ሳይ ጠቅምዬ ወደ ሽመናው አደረኩት እና የተጀመረው ሽመናው ያው በቃ ቋግሜ አራት 2014 ነው፣ የ2015 በለሽ ያዩ። በአሁኑ ሰዓት 14 ሸማኔዎች አሉ በጠቅላላ የእኔ ሰራተኞች፣ እኔ ጋር ደመወዝ የሚወስዱ ከሰፊ ከጠላፊ ከሸማኔ ከአቅላሚ ከዲዛይነር ጀምሮ ከኔም ከልጄም ጋር። እንደገና ልጄ እንድትይዝም ከቤት አለች በአጠቃላይ ሀያ አምስት ሰራተኞች በእኔ ስር ይተዳደራሉ ማለት ነው ው የተነሳሁት ከሶስት ሺ ብር ነው ብዬሻለሁ። ከዛ በኋላ ብድሮች እየወሰዱ ከተለያየ ተቋማት ትንንሽ ተቋም ለምሳሌ ኮምፓሽን የሚባላለ የልጆችና እናቶች ፕሮጀክት እሱ ላይ አስር ሺ ብር ሰጡኝ እሱን ስመልስ ሀያ ሺ ብር ሰጡኝ እሱን ስመልስ ሰላሳ ሺ ብር ሰጡኝ እሱን ስመልስ አርባ ስድስት ሺ ብር ሰጡኝ። በኋላ ማቴሪያል እያነሳቸው ሲሄድ እኔ ተቋቋሙ ያለውና ሌሎች እናቶች እንዲቋቋሙ ብዬ ግን ከማህበሩ አልወጣም ብዬ ሀያ ሺ ብር አሁንም ወስጄ አሁን ከፍላለሁ ግንቦት 27 ላይ ማለት ነው። ለሌሎቹም የሥራ ፈጠራ አይነቶች አይነተኛም የሚሆንበት ሌላኛው ሁለተኛው ምክንያት ልጆቹ ዝቅተኛ ነዋሪ የሆኑ ከመሆናቸውም በላይ አማራጭ የሌላቸው ሴቶች ከመሆናቸውም በላይ ከኮሌጅ ጀምረው የኢንተርፕረነር ስልጠና፣ የላይፍ ስኪል ስልጠና እንደገና ደግሞ የተግባር ስልጠና በየካምፓኒዎች የሚያደረጉ በመሆኑ ላይፍን ኤክሰርሳይዝ እያደረጉት ነው የሚመጡ ሁለተኛው ካምፓኒዎች ላይ የሚቀጥራቸው ካምፓኒዎች ላይ ኤግዞስት የሆነ ልምድ ስለሚለማመዱ የካምፓኒውን ባህሪም እዚያ ውስጥ ያለው አጠቃላይ የስራ አትሞስፌርም ለምደው የሚቀጠሩ በመሆናቸው ፕሮዳክቲቭ ናቸው። በብቃት ለወጣቶች በአማራ ክልል በሶስት ከተሞች ሰልጣኝና አሰልጣኝ ድርጅቶችን በማገናኘት ፍሬያማ ስራ እየሰራ ይገኛል። በባህር ዳር፣ በጎንደርና በኮምቦልቻ ወጣቶች ስልጠና እንዲያገኙ ተደርጓል። በዚህም በባህር ዳር በሶስት ዙር ከፍሎ ወጣቶች ስልጠናውን እንዲያገኙ አድርጓል። በመጀመሪያውና ሁለተኛው ዙር የሰለጠኑት ወጣቶች በሰለጠኑበት የሙያ መስክ የስራ እድል የተፈጠረላቸው ሲሆን በሶስተኛው ዙር እየሰለጠኑ የሚገኙ ወጣቶችም በተመሳሳይ የስራ እድል እንደሚፈጠርላቸው ከባህር ዳር ከተማ ስራና ስልጠና መምሪያ ያገኘ ነው መረጃ ያመላክታል። የተወደዳችሁ ተመልካቾቻችን የዛሬው የጣና ፈርጥ ፕሮግራም ወደ እናንተ የደረሰውን ይመስላል። ብቃት ለወጣቶች የተሰኘው ፕሮግራም በተለይም ካሁን በፊት የስልጠናዎቹ የሙያዊ ስልጠናዎች በመንግስት ብቻ የሚጠበቅ ሆኖ ነገር ግን አሁን ላይ የግል ዘርፉ ከመንግስት ጋር በመተባበር ለስራ አጥ ወጣቶች ስልጠናዎችን በመስጠት እንዲሁም ደግሞ የስራ እድል ጭምር በመፍጠር ለተለያዩ ወጣቶች የስራ እድል እንዲያገኙ አድርጓል ማለት ነው። ይህንን ፕሮግራም ነው የተመለከታችሁት። ሳምንት በሌሎች ጉዳዮች ከሌሎች እንግዶች ጋር እጠብቃችኋለሁ። እስከ ሳምንት መልካም ሳምንት ሊሆንላችሁ ተመኘው።